በእኔ ያብ በእኔ ያለ አብ እርሱ ይህን ሥራ ይሠራዋል እንጂ። እኔ በአብ እንዳለሁ አብም በእኔ እንዳለ እመኑ፣ ያለዚያ ስለ ሥራዬ እመኑ። እውነት እውነት እላችኋለሁ በእኔ የሚያምን እኔ የምሰራውን ሥራ እርሱም ይሠራል፣ ከዚያም የሚበልጥ ይሰራል። እኔ ወደ አብ እሄዳለሁና አብ በወልድ ይከብር ዘንድ በስሜ የምትለምኑትን ሁሉ አደርግላችኋለሁ። በስሜ የምትለምኑት ነገር ቢኖር ያን አደርግላችኋለሁ። ስለ ጰራቅሊጦስ። ከወደዳችሁኝስ፣ ትእዛዜን ጠብቁ። እኔም አብን እለምነዋለሁ፣ እርሱም ለዘላለም ከናንተ ጋር ይኖር ዘንድ ሌላ አጽናኝ ይልክላችኋል። እርሱም በዚህም እርሱም ዓለም ስለማያየውና ስለማያውቀው ሊቀበለው የማይቻለው የእውነት መንፈስ ነው። እናንተው ግን ታውቁታላችሁ፣ በእናንተ ዘንድ ይኖራልና አለና የሙት ልጆች ትሆኑ ዘንድ አልተዋችሁም፤ ወደ እናንተ እመጣለሁ። ገና ጥቂት ጊዜ እንግዲህ ወዲህ ዓለም አያየኝም፤ እናንተ ግን ታዩኛላችሁ። እኔ ሕያው ነኝና እናንተም ሕያዋን ትሆናላችሁ። እኔ በአብ እንዳለሁ፣ አብን በእኔ እንዳለ፣ እናንተም በእኔ እኔም በእናንተ እንዳለሁ ያን ጊዜ ታውቃላችሁ። ትእዛዜ በእርሱ ዘንድ ያለ የሚጠብቀውም የሚወደኝ እርሱ ነው። የሚወደኝም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ። የአስቆሩት ሰው ያይደለ ይሁዳ፣ ጌታ ሆይ ለዓለም ያይደለ ለእኛ ራስን ትገልጽ ዘንድ እንዳለ የተናገርከው ምንድን ነው አለው። ጌታችን ኢየሱስ መልሶ አለው፣ የሚወደኝ ቃሌን ይጠብቃል፣ አባቴንም ይወደዋል፣ ወደ እርሱም መጥተን በእርሱ ዘንድ ማደሪያ እናደርጋለን። የማይወደኝ ቃሌን አይጠብቅም። ይህንም የምትሰሙት ቃል የላከኝ የአብ ቃል ነው እንጂ የእኔ ቃል አይደለም። ከእናንተ ጋር ሳለሁ ይህን ነገርኳችሁ። ነገር ግን አብ በስም የሚልከው የእውነት መንፈስ ጰራቅሊጦስ እርሱ ሁሉን ያስተምራችኋል፣ እኔ የነገርኳችሁንም ሁሉ ያሳስባችኋል። ስለ ሰላም ሰላምን እተውላችኋለሁ፣ ሰላሜንም እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጠው አይደለም። ልባችሁ አይደንግጥ፣ አትፍሩም። እኔ እንደምሄድ ወደ እናንተም እንደምመለስ የነገርኳችሁን ሰምታችኋል ብትወዱኝስ ወደ አብ በመሄዴ ደስ ባላችሁ ነበር እርሷ አብ ይበልጠኛልና አሁንም ይህ በሆነ ጊዜ ታምኑ ዘንድ አስቀድሜ ሳይሆን ነገርኳችሁ እንግዲህ ወዲህ ከእናንተ ጋር ብዙ አልናገርም የዚህ ዓለም ገዥ ይመጣልና በእኔም ላይ ምንም አያገኝም ነገር ግን አብን እንደምወደው ዓለም ያውቅ ዘንድ አብ ትእዛዙን እንደሰጠኝ እንዲሁ አደርጋለሁ። ተነሱ ከዚህ እንሂድ። ይቆየን። የዮሐንስ ወንጌል ምዕራፍ 15 ከቁጥር አንድ ጌታችን ኢየሱስ እውነተኛ የወይን ሐረግ ስለመሆኑ። እውነተኛ የወይን ሐረግ እኔ ነኝ፣ ተካዩም አባቴ ነው። በእኔ ያለውን ፍሬ የማያፈራውን ቅርንጫፍም ሁሉ ያስወግደዋል፣ የሚያፈራውን ቅርንጫፍ ሁሉ ግን በብዙ እንዲያፈራ ያጠራዋል። እናንተ ግን ስለነገርኳችሁ ቃል ፈጽማችሁ ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ካልኖረ ብቻውን ሊያፈራ እንደማይችል፣ እናንተም እንዲሁ በእኔ ካልኖራችሁ ፍሬ ማፍራት አትችሉ። እኔ የወይን ግንድ ነኝ፣ ቅርንጫፎቹም እናንተ ናችሁ። በእኔ የሚኖር እኔም በእርሱ ብዙ ፍሬ የሚያፈራ እርሱ ነው። ያለ እኔ ምንም ማድረግ አትችሉም። በእኔ የማይኖር ቢኖር እንደደረቀ ቅርንጫፍ ወደ ውጭ ይጥሉታል፣ ሰብስበውም በእሳት ያቃጥሉታል። በእኔም ብትኖሩ ቃሌም በእናንተ ቢኖር የምትሹትን ሁሉ ትለምናላችሁ፣ ይደረግላችሁማል። ብዙ ፍሬ ብታፈሩ ደቀ መዛሙርቴም ብትሆኑ በዚህ አባቴ ይከብራል። አብ እንደወደደኝ እንዲወደድኳችሁ፣ በፍቅሬም ኑሩ። የምትወዱኝ ብትሆኑ ትእዛዜን ጠብቁ። እኔ የአባቴን ትእዛዝ እንደጠበቀው በፍቅሩም እንደምኖር እናንተም ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬ በእናንተ ይኖር ዘንድ ደስታችሁም ፍጹም ይሆን ዘንድ ይህን ነገርኳችሁ። እኔ እንደወደድኋችሁ እርስ በርሳችሁ እንድትዋደዱ የእኔ ትእዛዝ ይህች ናት። ስለ ወዳጆቹ ሕይወቱን አሳልፎ የሚሰጥ ሰው ያለ እንደሆነ ከዚህ የሚበልጥ ፍቅር የለም። እናንተስ ያዘዝኳችሁን ሁሉ ካደረጋችሁ ወዳጆቼ ናችሁ። እንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታውን የሚያደርገውን አያውቅምና እናንተ ግን ልጆቼ እላችኋለሁ፣ በአባቴ ዘንድ የሰማሁትን ሁሉ ነግሬያችኋለሁና። እኔ መረጥኳችሁን እንጂ እናንተ የመረጣችሁኝ አይደለም፣ እንደትሄዱ ፍሬም እንደታፈሩ ፍሬያችሁም እንዲኖር አብን በስሜ የምትለምኑት ነገር ቢኖር ሁሉ እንዲሰጣችሁ ሾምኋችሁ። እርስ በርሳችሁም እንድትዋደዱ ይህን አዝዣችኋለሁ። ዓለም የጌታን ተከታዮች እንደሚጠላ፣ ዓለም ቢጠላችሁ፣ አስቀድሞ እኔን እንደጠላ አወቁ። እናንተስ ከዓለም ብትሆኑ ዓለም በወደዳችሁ ነበር፣ ዓለም ወገኖቹን ይወዳልና። ነገር ግን እኔ ከዓለም መረጥኋችሁ እንጂ እናንተ ከዓለም አይደላችሁምና፣ ስለዚህም ዓለም ይጠላችኋል። እኔ ከጌታው የሚበልጥ አገልጋይ የለም ያልኋችሁን ቃሌን አስቡ። እኔን ካሳደዱ እናንተንም ያሳድዷችኋል። ቃሌን ጠብቀው ቢሆንስ ቃላችሁንም በጠበቁ ነበር። ነገር ግን ስለ ስሜ ይህን ሁሉ ያደርጉባችኋል፣ የላከኝን አያውቁትምና ባልመጣሁና ባልነገርኳቸውስ ባልነገርኳቸውስ ኖሮ ኃጢአት ባልሆነባቸውም ነበር። አሁን ግን ለኃጢአታቸው ምክንያት የላቸውም። እኔን የሚጠላ አባቴን ይጠላል። ሌላ ያልሰራውን ሥራ በመካከላቸው ባልሰራ ኖሮ ኃጢአት ባልሆነባቸውም ነበር። አሁን ግን እኔንም አባቴንም አይተዋል፣ ጠልተውማል። ነገር ግን በኦሪታቸው በከንቱ ጠሉኝ ተብሎ የተጻፈ ቃል ይፈጸም ዘንድ ነው። መንፈስ ቅዱስ ከአብ ስለ መስረጹ እኔ ከአብ ዘንድ የምልክላችሁ ጳራቅሊጦስ እርሱ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል፣ እናንተም ትመሰክራላችሁ፣ ከጥንት ጀምሮ ከእኔ ጋር ኑራችኋልና። የዮሐንስ ወንጌል ምዕራፍ 16 ከቁጥር 1 በሃይማኖት ስለ መጽናት። እንዳትሰናከሉ ይህን ነገርኳችሁ። ከምኩራባቸው ያስወጧችኋል፣ ደግሞም እናንተን የሚገላችሁ ሁሉ ለእግዚአብሔር አገልግሎት የሚያቀርብ የሚመስልበት ጊዜ ይመጣል። ይህንም የሚያደርጉባችሁ አብንም እኔንም ስላላወቁ ነው። ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህን ነገርኳችሁ። አስቀድሜ ግን ይህን አልነገርኳችሁም ነበር ከእናንተ ጋር ነበርሁና፣ አሁን ግን ወደ ላከኝ ወደ አብ ሄዳለሁ። ከእናንተ አንዱ እንኳን ወዴት ትሄዳለህ ብሎ አይጠይቀኝም። ነገር ግን ይህን ስለነገርኳችሁ በልባችሁ ሐዘን ሞላ። መንፈስ ቅዱስን እንደሚልክላቸው ተስፋ ስለመስጠቱ። እኔ በእውነት የሚሆነውን ነግራችኋለሁ፣ እኔ ብሄድ ይሻላችኋል። እኔ ካልሄድኩ ጳራቅሊጦስ ወደ እናንተ አይመጣምና፣ እኔ ከሄድኩ ግን እርሱን እልክላችኋለሁ። እርሱም በመጣ ጊዜ ዓለምን ስለ ኃጢአትና ስለ ጽድቅ፣ ስለ ፍርድም ይዘልፈዋል። ስለ ኃጢአት በእኔ ያላመኑምና ነው። ስለ ጽድቅ እኔ ወደ አብ እሄዳለሁና እንግዲህ ወዲህም አታዩኝምና ነው። ስለ የዚህ ዓለም ገዢ ይፈርድበታልና ነው። የምነግራችሁ ብዙ ነገር ነበረኝ፣ ነገር ግን አሁን ልትሸከሙት አትችሉም። ያ የእውነት መንፈስ በመጣ ጊዜ ግን ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ እርሱ ከራሱ አይናገርምና የሚመጣውንም ይነግራችኋል። እርሱም እኔን ያከብረኛል፣ ከእኔ ወስዶም ይነግራችኋል። ለአብ ያለው ሁሉ የኔ ነው። ስለዚህ ከኔ ወስዶ ይነግራችኋል። አልኋችሁ ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ እንደገናም ታዩኛላችሁ ወደ አብ እሄዳለሁና ደቀ መዛሙርቱን እርስ በርሳቸው ጥቂት ጊዜ አለ አታዩኝምም፣ ደግሞም ጥቂት ጊዜ አለ እንደገናም ታዩኛላችሁ፣ ወደ አብም እሄዳለሁና የሚለን ይህ ነገር ምንድን ነው ተባባሉ። ይህ ጥቂት የሚለን ምንድን ነው? የሚናገረውን አናውቅም አሉ። ጌታችን ኢየሱስም ሊጠይቁት እንደሚሹ አውቆ እንዲህ አላቸው፣ ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ እንደገናም ታዩኝ ታዩኛላችሁ ስላልኋችሁ ስለዚህ ነገር እርስ በርሳችሁ ትመራመራላችሁ። ሆነ ስለ ሐዘንና ስለ ደስታ እውነት እውነት እላችኋለሁ እናንተ ታለቅሳላችሁ ታዝኑም አላችሁ፣ ዓለምም ደስ ይለዋል። እናንተ ግን ታዝናላችሁ። ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች። ነገር ግን ልጇን ከወለደች በኋላ ስለ ደስታዋ ከዚያ ወዲያ ምጧን አታስበው በዓለም ወንድ ልጅን ወልዳለችና። እናንተም ዛሬ ታዝናላችሁ፣ እንደገናም አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁም የሚወስድባችሁ የለም። ያን ጊዜ እኔን የምትለምኑትን አንዳች የለም። እውነት እውነት ላያችኋለሁ በስሜ አብት ለምኑት፣ ሁሉን ይሰጣችኋልና እስካሁን ምንም በስሜ አልለመናችሁም። ደስታችሁ ፍጹም ይሆን ዘንድ ለምኑት አገኙም አላችሁ። ዓለምን ድል ስለመንሳት ዛሬስ በምሳሌ ነገርኳችሁ። ነገር ግን የአብን ነገር ገልጬ እነግራችኋለሁ እንጂ ለእናንተ በምሳሌ የማልናገርበት ጊዜ ይመጣል። ያን ጊዜ በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እለምነዋለሁ አልላችሁም። እናንተ ስለወደዳችሁኝ ከእግዚአብሔር እንደወጣሁ ስላመናችሁብኝ እርሱ ራሱ አብ ወዷችኋልና። ከአብ ወጣሁ፣ ወደ ዓለምን መጣሁ፤ ዳግመኛም ዓለምን እተወዋለሁ፣ ወደ አብም እሄዳለሁ። ደቀ መዛሙርቱም እንዲህ አሉት፣ እነሆ ዛሬ ገልጠህ ትናገራለህ፣ ምንም በምሳሌ የተናገርከው የለም። አሁን አንተ ሁሉን እንደምታውቅ ማንም ሊነግርህ እንደማትሻ አወቅን። በዚህም ከእግዚአብሔር እንደወጣህ እናምናለን። ጌታችን ኢየሱስ መልሶ እንዲህ አላቸው፣ አሁን ታምናላችሁን? እያንዳንዳችሁ በየቦታ የምትበታተኑበትና እኔንም ብቻዬን የምተውበት ጊዜ ደርሷል፣ ይደርሳል፣ ደርሷልም። እኔ ግን ብቻዬን አይደለሁም አብ ከእኔ ጋር ነውና፣ በእኔም ሰላምን እንድታገኙ ይህን ነገርኳችሁ። በዓለም ግን መከራ ትቀበላላችሁ። ነገር ግን ጽኑ እኔ ዓለሙን ድል ነስቸዋለሁና የዮሐንስ ወንጌል ምዕራፍ 17 ጌታችን ወደ አብ እንደጸለየ ጌታችን ኢየሱስም ይህን ነገር ተናግሮ አይኖቹን ወደ ሰማይ ያነሳና እንዲህ አለ አባት ወይ ሰዓቱ ደርሷልና ልጅህ ያከብር ዘንድ ልጅህን አክብረው ስጋ በለበሰው ሁሉ ላይ ስልጣን እንደሰጠው መጠን ለሰጠው ሁሉ የዘላዓለም ህይወትን ይሰጣቸው ዘንድ ብቻህን እውነተኛ አምላክ ይሆን ካንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ለሠራው የሰጠኸኝን ሥራ ፈጽሜ በምድር ላይ አከበርሁ። አሁንም አባቶይ ዓለም ሳይፈጠር ከአንተ ጋር በነበረኝ ክብር በአንተ ዘንድ አክብረኝ። ከዓለም ለይተህ ለሰጠኸኝ ሰዎች ስምህን ገለጥሁ። ያንተ ነበሩ፣ እነርሱንም ለእኔ ይሰጠኸኛል ቃልህን ጠበቁ። የሰጠኝ ሁሉ ካንተ እንደሆነ ዛሬ አወቁም የሰጠህኝን ቃል ሰጥቻቸዋለሁና እነርሱም ተቀብለው ካንተ እንደወጣሁ በእውነት አወቁ፣ አንተም እንደላከኝ አመኑ። እኔ ስለ እነርሱ እለምናለሁ። የምለምንህ ስለ ዓለም አይደለም ስለ ሰጠህኝ ነው እንጂ ያንተ ናቸውና፣ የኔም የሆነ ሁሉ ያንተ ነው፣ ያንተም የሆነ የኔ ነው። እኔም በእነርሱ ከብሬአለሁ። እንግዲህ በዓለም አልኖርም፣ እነርሱ ግን በዓለም ይኖራሉ። እኔም ወደ አንተ መጣለሁ። ቅዱስ አባት ሆይ እነዚህን የሰጠህኝን እንደ እኛ አንድ የሆኑ ዘንድ በስምህ ጠብቃቸው። እኔ በዓለም ከነርሱ ጋር ሳለሁ ግን የሰጠህኝን በስምህ ጠብቃቸው ነበር፣ ጠበኳቸውም። የመጽሐፉም ቃል ይፈጸም ዘንድ ከጥፋት ልጅ በቀር ከእነርሱ አንድስ እንኳን አልጠፋም። አሁን ግን ወደ አንተ መጣለሁ። በእነርሱም ደስታ የፍጹም ይሆን ዘንድ ይህን በዓለም እናገራለሁ። እኔ ቃልን ሰጠኋቸው፣ ዓለም ግን ጠላቸው። እኔ ከዓለም እንዳይደለሁ እነርሱ ከዓለም አይደሉምና ከክፉ ነገር እንድትጠብቃቸው ነው እንጂ ከዓለም እንድትለያቸው ዓለምን እኔ ከዓለም አይደለሁምና ከዓለም አይደሉምና። እኔ ከዓለም እንዳይደለሁ እነርሱም ከዓለም አይደሉምና በእውነት ቀድሳቸው፣ ቃልህ እውነት ነው። አንተ እኔን ወደ ዓለም እንደላከኝ እኔም እነርሱን ወደ ዓለም ላኳቸው። እነርሱም በእውነት ቅዱሳን የሆኑ ዘንድ ስለ እነርሱ እኔ ራሴን እቀድሳለሁ። የምለምንህም ስለ እነዚህ ብቻ አይደለም በቃላቸው ስለሚያምኑብኝም ነው እንጂ ሁሉም አንድ የሆኑ ዘንድ አንተ አብ በእኔ እንዳለ እኔም በአንተ እንዳለው እነርሱም እንደኛ በእኛ አንድ የሆኑ ዘንድ አንተም እንደላከኝ ዓለም ያምን ዘንድ እኔም የሰጠህኝን ክብር ሰጠኋቸው እኛ አንድ እንደሆን እነርሱም እንደኛ አንድ የሆኑ ዘንድ እኔ በእነርሱ እኖራለሁ አንተም በእኔ በአንድ ፍጹማን የሆኑ ዘንድ አንተም እንደላከኝና ወደ ዓለም እንደላከኝ እንደወደድከኝ እኔም እነርሱን እንደወደድኳቸው። አባት ሆይ የሰጠኸኝ እነዚህን እኔ ባለሁበት አብረውኝ ይኖሩ ዘንድና የሰጠህኝን ክብሬን ያዩ ዘንድ እወዳለሁ፣ ዓለም ሳይፈጠር ወደኸኛልና። ጻድቅ አባት ሆይ ዓለም አላወቅህም፣ እኔ ግን አወቅኩ። እነዚህም አንተ እንደላከኝ አወቁ እኔን የወደድሁበት ፍቅር በእነርሱ ይኖር ዘንድ እኔም በእነርሱ ይኖር ዘንድ ስምህን ነገርኳቸው ደግሞም እነግራቸዋል የዮሐንስ ወንጌል ምዕራፍ 18 ይሁዳ ጌታችንን አሳልፎ ስለመስጠቱ ጌታችን ኢየሱስም ይህን ተናግሮ አትክልት ወዳለበት ስፍራ ወደ ቄድሮስ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ ከደቀ መዛሙርቱም ጋር ወደዚያ ገባ አሳልፎ የሚሰጠው ይሁዳም ያን ስፍራ ያውቀው ነበር፣ ጌታችን ኢየሱስም ከደቀ መዛሙርቱ ጋር ወደዚያ ብዙ ጊዜ ይሄድ ነበርና። ይሁዳም ከካህናት አለቆችና ከፈሪሳውያን ወታደሮች ተቀበለ፣ ሎሌዎቻቸውንም በረዳትነት ወሰደ። ፋኖስና የችቦ መብራት፣ የጦር መሳሪያም ይዞ ወደዚያ ሄደ። ጌታችን ኢየሱስም የሚደርስበትን ሁሉ አውቆ ወደ እርሱ ወደ ውጭ ወጣና ማንን ትሻላችሁ አላቸው። የናዝሬቱን ኢየሱስን ብለው መለሱለት። ጌታችን ኢየሱስም እኔ ነኝ አላቸው። አሳልፎ የሰጠው ይሁዳ በዚያው አብሯቸው ቆሞ ነበር። ጌታችን ኢየሱስም እኔ ነኝ ባላቸው ጊዜ ወደኋላቸው ተመልሰው በምድር ላይ ወደቁ። ከዚህም በኋላ እንደገና ማንን ተሻላችሁ ብሎ በጠየቃቸው ጊዜ እነርሱም የናዝሬቱን ኢየሱስን አሉት። ጌታችን ኢየሱስም እኔ ነኝ አልኋችሁ፣ እኔን የምትሹ ከሆነ እነዚህን ተዋቸው ይሂዱ አላቸው። ይህም ከነዚህ ከሰጠኝ አንድስ እንኳን አልጠፋም ያለው ቃሉ ይፈጸም ዘንድ ነው። ስሞን ጴጥሮስም ሾተል ነበረው፣ ሾተሉን መዞ የሊቀ ካህናቱን አገልጋይ መጥቶ ቀኝ ጆሮውን ቆረጠው። የዚህም አገልጋይ ስም ማልኮስ ይባል ነበር። ጌታችን ኢየሱስም ጴጥሮስን ሾተልህን ወደ አፎቷ መልስ፣ አብ የሰጠኝን ጽዋ ሳልጠጣ እተዋለሁን? አለው። ወደ ሊቀ ካህናት ስለመሄዱ ጭፍሮችና የሻለቃውም የአይሁድም ሎሌዎች ጌታችን ኢየሱስን ይዘው አሰሩት። አስቀድሞም ወደ ሃና ወሰዱት። በዚያች ዓመት የካህናት አለቃ ለነበረው ለቀያፋ አማቱ ነበርና። ቀያፋም ስለ ሕዝብ ሁሉ አንድ ሰው ቢሞት ይሻላል ብሎ አይሁድን የመከራቸው ነበር። ስለ ጴጥሮስ ክህደት ስሞን ጴጥሮስና ሌላው ደቀ መዝሙርም ጌታችን ኢየሱስን ከሩቅ ተከታተሉት። ያ ደቀ መዝሙር ግን በሊቀ ካህናቱ ዘንድ የታወቀ ነበር፣ ከጌታችን ኢየሱስ ጋርም ወደ ሊቀ ካህናቱ ግቢ ገባ። ጴጥሮስ ግን በስተውጭ በበሩ ቆሞ ነበር። ያም በሊቀ ካህናቱ ዘንድ ይታወቅ የነበረው ሌላው ደቀ መዝሙር ወጣና ለበረኛይቱ ነግሮ ጴጥሮስን አስገባው። በረኛይቱ አገልጋይም አንተም ከዚያ ሰው ደቀ መዛሙርቱ ወገን አይደለህምን? አለችው። እርሱም አይደለሁም አላት። አገልጋዮችና ሎሌዎችም በዚያ ቆመው እሳት አንድደው ይሞቁ ነበር፤ የዚያች ሌሊት ብርድ ጽኑ ነበርና፣ ጴጥሮስም ከእነርሱ ጋር ቆሞ ይሞቅ ነበር። ሊቀ ካህናቱ እንደጠየቀው። ሊቀ ካህናቱም ጌታችን ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችን ኢየሱስን መልሶ እንዲህ አለው እኔ ለዓለም በግልጥ ተናገርኩ። አይሁድ ሁሉ በሚሰበስቡበት በሙክራብ ነው በቤተ መቅደስም ሁል ጊዜ አስተማርሁ። በስውርም የተናገርኩት አንዳች ነገር የለም። እንግዲህ እኔን ለምን ትጠይቀኛለህ? የተናገርኩትን የሰሙኝን ጠይቃቸው። እኔም የተናገርኩትን እነሆ እነርሱ ያውቃሉ። ይህንም ባለ ጊዜ ከቆሙት ሎሌዎቹ አንዱ ለሊቀ ካህናቱ እንዲህ ትመልስለታለህን? ብሎ ጌታችን ኢየሱስን በጥፊ መታው። ጌታችን ኢየሱስን መልሶ ክፉ ተናግሬ እንደሆንኩ ስለ ክፉ መስክርብኝ፣ መልካም ተናግሬ እንደሆንኩ ግን ለምን ትመታኛለህ አለው። ሐናም ጌታችን ኢየሱስን እንደታሰረ ወደ ሊቀ ካህናት ወደ ቀያፋ ላከው። ስሞን ጴጥሮስም ቆሞ እሳት ይሞቅ ነበር። አንተስ ከእርሱ ደቀ መዛሙርት ወገን አይደለህምን? አሉት። እርሱም አይደለሁም ብሎ ካደ። ጴጥሮስ ጆሮውን ከቆረጠው ሰው ዘመዶች ወገን የሆነ ከሊቀ ካህናቱ አገልጋዮች አንድ ሰው እኔ በአትክልት ቦታ ውስጥ ከእርሱ ጋር አይቼ አልነበረምን? አለው። ጴጥሮስም ደግሞ ካደ። ያን ጊዜም ዶሮ ጮኸ። ጌታ በጲላጦስ ፊት ስለመቆሙ ጌታችን ኢየሱስም ከቀያፋ ወደ ፍርድ አደባባይ ወሰዱት። አይሁድ ግን ፈጽሞ ስለነጋ የፋሲካውን በግ ሳይበሉ እንዳይረግሱ ወደ ፍርድ አደባባይ አልገቡም። ጲላጦስም ወደ እነርሱ ወደ ውጭ ወጥቶ ይህን ሰው ወደ እኔ ያመጣችሁበት በደሉ ምንድን ነው አላቸው። እነርሱም ክፉ የሰራ ባይሆንስ ወደ አንተ አሳልፈን ባልሰጠነውም ነበር ብለው መለሱለት። ጲላጦስም እናንተ ወስዳችሁ እንደ ሕጋቸው ፍረዱበት አላቸው። አይሁድም እኛስ ማንንም ድንገድ አልተፈቀደልንም አሉት። ይህም በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክት የተናገረው የጌታችን የኢየሱስ ቃል ይፈጸም ዘንድ ነው። ጲላጦስም እንደገና ወደ ፍርድ አደባባይ ገብቶ ጌታችን ኢየሱስን ጠራና የአይሁድ ንጉሥ አንተ ነህን? አለው ጌታችን ኢየሱስም ይህን የምትናገር ከራስህ ነውን? ወይስ ስለ እኔ የነገረህ ሌላ አለ ብሎ መለሰለት። ጲላጦስም መልሶ እኔ አይሁዳዊ ነኝን? ለእኔ አሳልፈው የሰጡ ወገኖችና ሊቀ ካህናት አይደሉምን? እኔ ምን አድርገሃል? ኧረ ምን አድርገሃል አለው። ጌታችን ኢየሱስም የእኔ መንግስት ከዚህ ዓለም አይደለችም። መንግስቴስ በዚህ ዓለም ብትሆን ኖሮ ለአይሁድ እንዳልሰጥ አሽከሮቼ በተዋጉልኝ ነበር። አሁንም መንግሥቴ ከዚህ አይደለችም ብሎ መለሰለት። ጲላጦስም እንግዲህ አንተ ንጉሥ ነህን? አለው ጌታችን ኢየሱስ መልሶ እኔ ንጉሥ እንደሆንኩ አንተ ራስህ ትላለህ። እኔ ስለዚህ ተወለዱ፣ ስለዚህም ለእውነት ልመሰክር ወደ አለም መጣሁ። ከእውነት የሆነው ሁሉ ቃሌን ይሰማኛል አለው። ጲላጦስም እውነት ምንድን ነው? አለው። ይህንም ተናግሮ ዳግመኛ ወደ አይሁድ ወጣና እንዲህ አላቸው፣ እኔ አንዲት ስንኳ በደል አላገኘሁበትም። ነገር ግን በየአመቱ በፋሲካ በዓል ከእስረኞች አንድ እንድፈታላችሁ ልማዳላችሁ። እንግዲህ የአይሁድን ንጉሥ ልፈታላችሁ ትወዳላችሁን አላቸው። ዳግመኛም ድምፃቸውን ከፍ አድርገው በርባንን እንጂ ይህን አይደለም አሉ። በርባን ግን ወንበዴ ነበር።